በዚህ ሰዓት ዳዊት ሌላ ነገር የማይናገርበት ሰዓት እኮ ነው። እግዚአብሔር ምናምን የሚባል ርዕስ እሱ ወት በቃ እኔ አሁን ተሳክቶልኛል ብሎ የሚዘልበት ሰዓት ነው። ጎልያድን ጥሏል። ፍልስጤማውያንን ከገባኦን እስከ ጌዘር ድረስ ዋነኛ ጠላቶቻቸው አልቋል። ስሙም ላል በአይሳብ ዘንድ በአስፈሪነት ታውቋል። ዳዊት መጣ፣ ዳዊት መጣ የሚባል ጊዜ ላይ ደርሷል። ይህ ሁሉ በእጁ እያለ እንዲህ አለ፣ ህዝቤ ለመቀጠል ድሉ በቂ አይደለም ይሆናል ይሄ የጨበጥነው ኮተት በቂ አይደለም ብርቱ ሰራዊት ስላለንም አንጸናም መንግስታችን ስተብል አይሆንም ከዙሪያችን ያሉ ጠላቶች በሙሉ ስለተደመሰሱ አንጸናም ዋነኛ ጠላቶቻችሁ ስላለቁ አንጸናም አንድ ነገር ግን እናደርጋል እኔም አልቶ እኔም ፈልገዋል እናንተም እግዚአብሔርን ፈልጉ ጻናለሁ